ተናስልን እንዴት ናችሁ የኤችዲ አድማጭ ተመልካቾች፣ መተናል ኤችዲ ስፖርቶች በተወዳጁ ብስራት ኤፍኤም ላይ ነው የምታደምጡን። መቶ አንድ ነጥብ አንድ ጣቢያው ነው በነገራችን ላይ። እንዲሁም ዩቲዩብ ላይ ያለን ኤችዲ ስፖርቶች የሐሙስ አጭር ፕሮግራማችን ነው። ዛሬ ሊቨርፑሎች እንግዲህ ትልቁን ሽልማት ከፊታቸው እየጠበቁ ነው፣ ፕሪሚየር ሊጉን ለማለት ነው። በቀጣይ አመት ደግሞ ዝግጅታቸው ኮዲው እንደ ተጀመረም የሚጠቁሙ ነገሮች ወጥተዋል። በምን መልኩ ነው እየተዘጋጁ ያሉት? አርሰናል እንግዲህ ዘንድሮ ከሊቨርፑል ዋንጫ የማስጣል እድሉ እጅግ የጠበበ ነው። የፕሪሚየር ሊጉን ዋንጫ ማለታችን ነው። ዘንድሮ እንግዲህ ይህንን ዋንጫ ለማንሳት የቸገራቸው ምክንያቱ ምን ይሆን? በምን ምክንያት ይህንን ዋንጫ አጡ የሚለው ነገር እንግዲህ በሂሳብ ስሌት ዋንጫውን ማጣታቸው እርግጥ ባይሆንም ለምንድን ነው የተቸገሩት የሚለውን ጉዳይ አጠር አድርገን እንዲሁ በቆይታችን ምላሽ እንሰጣለን። ከሲቲ ጋር በተያያዘ እንግዲህ ክስ ላይ እንደሚገኝ ይታወቃል። ሲቲ የክሱ የመጨረሻ ውሳኔ ከሰሞኑ ይፋ ይሆናል እየተባለ ነው። ከዚሁ ጋር ተያይዞ እንግዲህ የሚወጡ መረጃዎች ለስካይ ቴሌቪዥን ጋዜጠኞች በጉዳዩ ዙሪያ የውሳኔውን ፋክት እንደወረደ ማቅረብ እንጂ የተለየ የግል ምልከታን ማቅረብ አይቻልም የሚል አቅጣጫ እንደደረሳቸው እየተጠቆመ ነው። ይሄ ነገር ውሳኔው ላይ ምን ኢምፓክት ይኖረዋል ወይም ደግሞ ከውሳኔው ጋር ተያይዞ የመጣ ነው ወይ እስከ ውሳኔውን ቀድሞ አውቆታለ የሚል ሀሳብ እንዲሰነዘር እያደረገ ነው። ከዚህ ጋር በተያዘም እንዲሁ አጭር ነገር እንነግራቸዋለን። እንዳልኩት ቆይታችን አጭር ነው። ከበአካል ዳንኤል ጋር ነው ቆይታ አድርገው በአካል እየንዴ ነፍያለው አለ እንዴት እንዴት አለ አድማጭ ተመልካቾቻችን እንዴት ናችሁ ብያለው። አለን ይመስገን። እንግዲህ ቆይታችንን እንጀምራለን። አጭር ነገር እናነሳለን ከዚህ ከሲቲ ጋር እንዳልኩት፣ በእርግጥ ሲንሸራሸር ነበር ይሄ ጉዳይ ከትናንት ከትናንት ወዲያ ጀምሮ፣ ለስካይ ሰዎች ወይም ጂሚ ካራገርን ጋሪ ኔቭልን ጨምሮ መረጃ የወረደላቸው ውሳኔው በቅርቡ ይታወቃል። ምናልባትም በቀናት ሊሆን ይችላል አሊያም ሊዘገኝ ይችላል ግን ቅጣቱን በተመለከተ እውነታውን ብቻ እንደወረደ አቅርቡ። ይሄ ጀጅመንት የምንለው በግል ሀሳብን ወይም ደግሞ የግል ስሜትን የማንጸባረቅ ነገር ፈጽሞ የተከለከለ ነው ሚል ከስካየ በላይ ኃላፊዎች የቀረበ መረጃ ስለመሆኑ ነው። እንግዲህ የተለያዩ አካላት እያወጡ ያሉት እንግዲህ ይሄ ጉዳይ በነገር ላይ ከረቡዕ ማታ፣ ሐሙስ ማታ ጀምሮ አሚን ከረቡዕ ማታ ከማክሰኞ ጠዋትም ጀምሮ ሲንሸራሸር የነበረ ጉዳይ ነው ግን አሁን ነገሩ እየጠነከረ የመጣ ይመስላል እና ጉዳዩ በሁለቱም መልኩ ሊታይ ይችላል ወደሚል ድምዳሜ እያደረሰ ስለመሆኑ ነው ያገኘሁት መረጃ የሚጠቁመው አንዱ አዎ እንግዲህ ቅጣት ሊጠብቃቸው ነው ቅጣቱን ተከትሎ የተቀጣውን ወገን ሲቲን እንደ ልብ የመቀጥቀጥ ስሜት ውስጥ እንዳይገባ ታስቦ ነው ይላሉ አንዳንዶች እንግዲህ ቅጣቱን መምጣቱ አይቀርም ቅጣቱ የሚሉት በነገርህ ላይ እስከ ሻምፒዮንሺፑ መውረድ የሚባለው ነገር ሻምፒዮንሽፑን ይሄው የፕሪሚየር ሊግ አካል አይደለም፣ የሚያስተዳድረው ስለዚህ በቀጥታ ወደ ሻምፒዮንሽፕ መላክ አትችልም። ፕሮሲጀር አለው እንግዲህ ወደ ሻምፒዮንሽፕ የምትወርድበት በእነሱ ውሳኔ ሊሆን የሚችል ሂደት ስላልሆነ በቀጥታ ከዚህ ከፕሪሚየር ሊጉ ተሰናብተው ሻምፒዮንሺፕ ውስጥ ይገባሉ የሚል ነገር የለም። ከዛ ውጭ ግን የነጥብ ቅጣት ጉዳይ ከሆነ ይታያል። ልክ ኖቲንግሃም ፎረስት እና ኤቨርተን እንደተቀጡት ምን ያህል ነጥብ ይሆናል የሚታይ ነው የነጥብ ቅነሳው ጉዳይ። የዝውውር ገዳ ሊኖር ይችላል እንግዲህ ቅጣት ከሆነ እሱም አንዱ የሚታይ ነው። አንዱም የተከሰሱበት እንግዲህ አካውንትን መደበቅ፣ ለተለያዩ አካላት የሚከፍሏቸውን ፋይናንሶች መጠን የመቀናነስ ነገር፣ ዶክመንቶች የመደበቅ ነገር፣ በተለይ ከገንዘብ ከዝውውር ጋር የተያዙ ጉዳዮች ላይ በደንብ ጥያቄ እንደተነሳባቸው ታውቃለህና፣ ስለዚህ የዝውውር ገዳ ጉዳይ ሊሆን ይችላል የሚል አንድ ነገር አለ። ከዛ ውጭ የከፋው እንግዲህ የሚሆነው ዋንጫ እስከመንጠቅ የሚሄዱበት ጉዳይም ካለ ይታያል ነው የተባለው። ወደኋላ ሄደው እንግዲህ ያሳኩትን ዋንጫ የከፋ ነገር ካለ እሱን እስከ መንጠቅ ድረስ የሚሄድ ነገር ይነሳል፣ እንግዲህ በቅጣት ወገን ከሆነ ካልሆነ ግን ልክ ኤፒቲዩ ላይ ይሄ በቅርቡ ያሸነፉት አንድ ፍርድ ቤት ድረስ የለው እንደምታውቀው በተለያዩ እህት ኩባንያ በሚባሉ እንግዲህ የባለ ሀብቶች የክለቡ ባለ ሀብቶች ካምፓኒዎች የሚሰጥ የስፖንሰርሺፕ ገንዘብን ከአንድ ኪስ ወደ ሌላ ኪስ የማገላበጥ ነው። ስለዚህ የአንድን ክለብ የግል ተጠቃሚነት ብቻ የሚያጎላ ነው። ባለሀብቶች በዙሪያው ስለበዙ ወይም ደግሞ ባለሀብቶቹ የተለያዩ ኩባንያ ስላላቸው ብቻ በተለያዩ ኩባንያዎች ስም እንግዲህ ወደዚህ ክለብ አካውንት ገንዘቦችን እንደልብ መወርወር አይገባም፣ በሚል ተከሰው ነበር። ይህንን እንግዲህ ፍርድ ቤት ድረስ ሄደው አሸንፈዋል። ሲያሸንፉ ሌላም እንግዲህ ይህንን የማይጠቀሙ ክለቦች ላይ የውድድር አወጣጠሪ አካል ክፍተት ፈጥሮ እንደ ሉፖ ሊታይ የነበረ እና አርሰናልና ሌሎችም ክለቦች በባለሀብቶቻቸው በኩል ገንዘብ ወደ ክለቡ የሚያስገቡበት የተወሰነ ቀዳዳ ነበር። እንግዲህ ያም ባለበት ሁኔታ ያንን አንስተውም ጭምር መከራከሪያ ስላቀረቡ ይህንን አሸንፈው ወጥተዋል። ሲቲዎች እንደምታውቀው ግን የአሁኑ እንግዲህ ትንሽ ሁን እኔም አንተም እንደምናውቀው ኮስተር ያለ ነው። ፋይናንሻል ፌር ፕሌውን በትክክል እንግዲህ ብንደውታል ወይም ደግሞ ተግባር ያላደረጉም የሚል ነገር የሚመጣው ሆኖም እንግዲህ ጥያቄው እዚሁ ላይ ስታየው በዝርዝር ቅጣትም ከሆነ የቅጣቱ ማነስ ወይም ደግሞ የቅጣት የነጥብ ቅነሳው ማነስ ምናልባት የሚኖር ከሆነ እንዴት ተብሎ ጥያቄ መነሳቱ አይቀርም ነው እንዴት ይሄንን ሁሉ የሚል ወይም ደግሞ በዚህ በተለይ ትልቁ ሚዲያ ይሄ ሚዲያ እንደምታውቀው እንግዲህ ከፕሪሚየር ሊጉም ከኤፍኤውም ጋር ከተለያዩ አካላት ጋር በቅርበት የሚሰራ እንደ ፒስ ማውዝም ሆኖ የሚያገለግል ነው ይሉታል እና ነገር በመሸፈን ሂደት ውስጥ የሚታወቅ ነው። የጉዳዩ አንድ አካል የሚያደርጉታል አንዳንዶች በቀጥታ እንግዲህ ተሳትፎ ባይኖረውም በተለይ ፕሪሚየር ሊግ ቶፕ ሌቭል እንዲደር የበኩሉን አስተዋጽኦ እያደረገ ያለ አካል በመሆኑ ምናልባት እንዲህ አይነት ክፍተቶች እንግዲህ እሱ የሚመለከታቸው ክፍተቶች እንኳን ቢኖሩ ይሄ ሚዲያ አጋልጦ የሰጠበት ሂደት የለም። በቃ ዝም ብሎ ሊጉን መሸጡን፣ ጉዳዩን ማጋጋሙን እንጂ ስህተቶች ነቅሶ ማውጣቱ ላይ ስላልሰራም ወደ ራስ ባክፋይር የሚያደርግ ነገር ሊኖር ይችላል ብለው የሚጠራጠሩ ወገኖች አሉና ራሱም የዚሁ አካል ነው። ራሱም ደግሞ እንግዲህ ፕሪሚየር ሊጉን በመሸጡ ትልቁ ድርሻ ያለው አካል ነው። ስለዚህ ከዚህ አካል ጋር ደግሞ በቅርበትም ስለሚሰራ ነገርን አጋግማ አውጥቶ መስጠቱ ይዞ የሚመጣውን ኢምፓክት የመፍራት ተጽዕኖውን የመፍራት ነገር አለ ነው የሚሉት እንግዲህ አንዱ እዚ ጋር የሚነሳው ስለዚህ ራሳችንም ላይ የፕሪሚየር ሊጉ ብራንድም ላይ በአጠቃላይ በፕሪሚየር ሊጉም ላይ ይዞ የሚመጣው ተጽዕኖ ስላለ አብዝተን የምንቀጠቀጥ ከሆነ ጉዳዩን ወይም ደግሞ ትችት የምናቀርብ ሆነ ከሆነ ሊጋችን ላይ ኢምፓክት እንዳያመጣ እስካይ ላይ ዞሮ ራሱ ኢምፓክት እንዳያመጣ ተጠንቀቁ። ፋክት ኦሪንትድ ሆኑ። የግል ምልከታችሁን የግል ኦፒኒዮናችሁን አትስጡ የሚል ነገር መጥቷል ነው የሚሉት። እንግዲህ ይሄ ማለት እንግዲህ ሊያንስም ይችላል ሊበዛም ይችላል። እንግዲህ ከበዛም በዛው ልክ ጉዳዩን ማጋጋሙ ጥቅም አይኖረውም ነው እንግዲህ። ይሄ ሚዲያው እንዲያቻችል በእጃ ዙር ዝም ብሎ ይሄ ለዘብተኛ ሚና እንዲጫወት በጉዳዩ ላይ እንግዲህ ውሃ ቸለስ እንዲያደርግበት ማለት ነው። ምንለው በእጃ ዙር ይሄ ነገርን ሚና እንዲጫወት ነው እየተፈለገ ያለው። አሁን አሁን እንግዲህ እንደምታውቀው እነዚህ ተጽዕኖ ፈጣሪ የሚባሉ ትልልቅ ሚዲያዎች የሶሻል ሚዲያው ተጽዕኖ እየጎላ በመምጣቱ በነዚህ በፖድካስቶች በግለሰብ ዩቱብ ቻናሎች በአንዳንድ ፕላትፎርሞች እየተወሰዱ ነው። እንደምታውቀው ተጽዕኖቸው እጅግ በጣም እየጎላ እንደመጣ እያየን ነው። ማንተም እንደውም በአሜሪካ ምርጫ ላይ ታስታውሳለህ፣ ዶናልድ ትራምፕ ለመመረጣቸው ትልቁን አስተዋጽኦ አደረጉ የሚባሉት እነዚህ ፖድካስቶች ናቸው፣ የግለሰብ ሚዲያዎች ናቸው። እንግዲህ ቁጭ ብለው ግለሰቦች የሚያሰራጫቸው አካላት ናቸው፣ ጉዳዮች ናቸው። ይህንን ትኩረት የሳቡት እና ይሄም ነገር ስላለ እንግዲህ ጥንቃቄ መደረግ አለበት የሚል ነገር አለ። ምክንያቱም እነዚህ ወገኖች ጽንፍ ድረስ እንደሚሄዱ ያለጥርጥር ይታወቃል። ጉዳዩን ካገኙት በደንብ ነው የሚያራግቡት። ማራገብ ብቻ ሳይሆን በጎውንም መጥፎውንም ነገር በደንብ ነቅሶ የማውጣት ምንድን ነው ኃላፊነትም ግዴታም አለባቸውና ይህንን እንደሚያደርጉ ይጠበቃል። እና የስካይ ሚና ግን ጉዳዩ ከወዲሁ ተሰምቷል ታውቋል፣ ወይስ የሚል ጥያቄ እያስነሳ ነው። እንግዲህ እንግዲህ ለዝቡ ከተባለ ለምን መለዘቡ ጉዳዩ ቀለል ስላለ ከሲቲ ቅጣት አንጻር፣ ወይስ ጉዳዩ ከበድ ስላለ የሚለውን ለይቶ ለማወቅ እንግዲህ አላስቻለም። ለሁሉም ግን ቅጣቱ በቅርቡ በቅርቡ በቅርቡ ይፋ ይሆናል የሚል መረጃ ወጥቷል። ግን ዴቭ በደንብ ስንሰማ የነበሩት ዜናዎች በሙሉ የሚያሳዩት ማንቸስተር ሲቲዎች እንደሚያሸንፉ ከዚህ ቅጣት እንደሚድኑ እርግጠኞች ናቸው የሚል ነገር ነበር። ባለፈው ጊዜ ስንሰማ የነበረው ነው። እኔ ከዛ የሚያልፍ አይመስለኝም። ራሱ ካራገር ራሱ ጋሪ ኔቭልን ልትመለከት ትችላለህ። ወደ ሊቨርፑል ወደ ማንቸስተር አይነት ነገሮች ነው የሚያዘወትሩት፣ ወይም ወደዛ ኢንክላይን ሊያደረጉ ይችላሉ የሚል ግምት ነው የሚኖሩ። እንዴት እና በደንብ ሲቲ ቅጣቱ ይገባዋል የሚል የመቀጥቀጥ ነገር ሊያነሱ ይችላሉ፣ እና ያን ነገር ከወዲሁ ለማስፈን ስራ ይመስለኛል። እና ደግሞ ሲቲዎችም እርግጠኞች ናቸው የሚል የሆነ ነገር ሳይሰማ መቸስ፣ እነዚህ ሪፖርቶችን አላነበብንም ላለፉት ጊዜያት እና ያን ነገር ነው የምጠብቀው ሲቲ ነፃ የሚሆንበት እድል ሊኖራቸው ወይም ቀል በጣም ቀላል ቅጣት ዴቭ በጣም በብር የሚታለፉ አሉ፣ በገንዘብ ቅጣት ብቻ ሊታለፍ የሚችልበት እና እንግዲህ ተመክረው የሚያልፋቸው ነው። እንግዲህ ዘንድሮ ከፕሪሚየር ሊግ የዋንጫ ጉዞ ጋር በተገናኘ አሸናፊ ሊሆኑ ይችላሉ ተብሎ ቅድሚያ ግምት ካገኙ ቡድኖች አንደኛው አርሰናል ነበር። ዴቭ ግን ደግሞ ከዚህ ግምት በተቃራኒ እየሄድን ነው የምንገኘው የዲአትሌቲክ ላይ እንግዲህ ዲአትሌቲክ ራሱ እንግዶችን እየጋበዘ የሚያዘጋጀው የዩቲዩብ ፕሮግራም አላቸውእና እዛ ላይ የተመለከትኩት ነገር ትኩረቴን ስቧል። አንተም ተመልክተዋል ዴቭ አርሰናል ዘንድሮ ከዋንጫ ፉክክር እንዲወጥ ያደረገው አንተም መግቢያ ላይ አንስተዋል። በሂሳባዊ ስሌት አርሰናል ከዋንጫው ፉክክሩ ውጭ አልሆነም፣ ግን ደግሞ እውነታውን ስትመለከት ራሱ አርሰናል ካለው ማቅም አንጻር ስትመለከት አርሰናል ሪሊ ወደ ዋንጫው መሄድ ይችላል የሚለው ትልቁ ጥያቄ ነው እና እንግዲህ አርሰናል ለምንድን ነው የፕሪሚየር ሊግ ዋንጫን እንዳያሸነፍ የሆነው የሚል ርዕስ ነው የሰጡት ዴቭ። እንግዲህ ፓስቴንስ አድርገውታል እና ያነሷቸው ምክንያቶች አንደኛ ቀይ ካርድ ነው ብሏል። ዴቭ አምስት ቀይ ካርዶችን ዘንድሮ አንስቷል። እንደውም ተንታኙ ምን ይላል ዴቭ አርሰናል የመጀመሪያ ቀይ ካርዱን ዴክላን ራይስ የተመለከተው ከብራይንተን ጋር ነበረ። ታስታውሳል፣ ሁለተኛ ቢጫ ካርድ አይቶ እሱን ጨዋታ አርሰናል ሙሉ ሶስት ነጥብ ማግኘት ይችል ነበረ፣ ያ ቀይ ካርድ ባይከሰት ኑሮ የሚል ሀሳብን አንስቷል። የትሮሳር ከማንቸስተር ሲቲ ጋር የነበረው ጨዋታ ያነሳል። እዛ ላይ ምንም አርሰናል ነጥብ አልጣልም፣ ዜሮ ፖይንት ነው የምሰጠው ለዛ ቀይ ካርድ። አርሰናል የፈጠረው ተጽዕኖን በተመለከተ ነጥብ ሰጥቷል። ታሊባን ቤንዋይት ሮጦ መሸፈን ይችል ነበር፣ ይላል ዴቭ። ከእንግዲህ ቀይ ካርድ ታስታውሳለ፣ ሁለት ለዜሮ ዲንኮርስ ላይ የተሸነፉበትን ጨዋታ እና ቤንዋይት ሊሸፍን ይችላል። እዛ ጋር አንድ ነጥብ አርሰናል ማግኘት ይችላል የሚል እምነት ነበረኝ፣ የቀይ ካርድ ባይሰጥ የሚል እዛ ጋር አንድ ነጥብ ይሰጣል። ቅድም ብራይተን ላይ ሶስት ነጥብ አለ ሉዊስ ኬሊ የዌስትሃሙ ላይ ያው ይገባዋል ብሎ ነው፣ ወይም ዜሮ ነጥብ ነው አርሰናል አቷል ብሎ የሚያምኑ ስለዚህ አሁን ከነበረው አሁን ካገኘው ነጥብ ተጨማሪ አራት ነጥቦች ማግኘት ነበረበት ብሎ እንግዲህ የቀይ ካርዶን ሁኔታ አስቀምጦታል። በኦፕታ ግምት ይላል ዘንድሮ ሊቨርፑል የፕሪሚየር ሊጉን ዋንጫ ዘጠና ነጥቦችን ይዞ ይጨርሳል። አርሰናል በሰባ ስድስት ነጥብ ሁለተኛ ሆኖ ሊያጠናቀቅ ይችላል። አርሰናል አምና 89 ካቻምና 84 ሆኖ ነበርና የነጥብ እድገትም ነበረው ባለፉት አመታት። በዘንድሮ የውድድር ዓመት ግን የነጥብ እድገት ሳይሆን የነጥብ ዝቅታ መቀነስን ልንመለከት እንችላለን የሚል ሀሳብን አንስቷል። ከሌላኛው ዴፍ ለአርሰናል አድማጮቻችንም እንደሚጠብቁት ጉዳትን ነው የሚያነሱት። አሰልጣኝ ሚካኤል አርቴታ ወደ አርሰናል ከመጣ ጀምሮ እና እንደዚሁም ደግሞ በአርሰናል በጣም ጥሩ እንቅስቃሴ ማሳየት የጀመረው ብሎ የሚያስቀምጠው ጊዜን ከ2021 ጀምሮ ነው። ዴብ ከ2021 ጀምሮ እንግዲህ የአርቴታ ቡድን አርሰናል 292 ግቦችን አስቆጥሯል ከነዚህ 292 ግቦች ውስጥ 83 የግብ ተሳትፎ በማስመዝገብ ቡካዮ ሳካ ቀዳሚ ነው ይህ ማለት ይህ ቁጥር 28.4% የቡካዮ ሳካ እጅ አለበት ማለት ነው ከ292 ግቡ ስለዚህ ይሄንን ትልቅ ተጫዋች ነው እያጣው ይላል የማርቲኔሊን እንደዚሁ 51 የግብ ተሳትፎ አለው ወደጋር 56 2023 ላይ ወደ ቡድኑ መጥቶ የጋብሪል ጄሱስ 20 እንደዚሁም 29 የግብ ተሳትፎን ያስቀምጣል። እነዚህን ተጫዋቾች በጉዳት ማጣቱ ትልቁ በተለይም ከጎል ጋር ያለውን ልዩነት ያስቀምጣል። ከኦፕን ፕሌይ ወይም ከክፍት የጨዋታ እድሎችን በመፍጠር በአርሰናል ቀዳሚው አንተም እኔም እንደምንገምተው ኦዴጋርድ ነው። እሱን ለወራት አጥቶት እንደነበር እናስታውሳለን። ሳካ 210 ከኦፕን ፕሌይ ወይም ከክፍት የጨዋታ እንቅስቃሴ እድሎችን ፈጥሯል። ማርቲኔሊ 150 ቤን ዋይት 75 ከአርሰናል የወጣው ዣካ እንደዚሁ 75 ቤን ዋይት 78 ነው። ዣካ 75 ነው። ዣካ ወጥቶ ምን ያክል ትልቅ ቁጥር እንደነበረው በነበረው የአርሰናል ቆይታ የሚያነሳል። ከቆመ ኳስ የግብ እድል መፍጠርን በተመለከተ 66 የግብድሎችን ፈጥሯል ይላል። ሳካ ዴቭ፣ እነዚህ ቁጥሮች በሙሉ የሳካን ከአርሰናል በጉዳት መውጣትን ተከትሎ ምን ያክል የተጫዋቹ ቡድን ውስጥ ያለውን ተጽዕኖ በቁጥር ሲቀመጥ ነው። ኦደጋርድ እንደዚሁ በ45 የግብድሎችን ፈጥሯል። ዴቭ ራይስ 36፣ ማርቲኔሊ 14፣ ትሮሳር 9 ስሚዝሮ አሁን በፉል እየተመለከተን ያለው እሱም ስድስት ይላል። ሁለት ሺህ ሃያ አራት ሃያ አምስት የውድድር ዓመት አርሰናል እስካሁን ሀምሳ ሁለት ግቦችን አስቆጥሯል። ከሀምሳ ሁለት ግቦቹ አስር የቆመ ኳስ ግብ ነው ማስቆጠር የቻሉ ይህ ማለት ከተቆጠሩት ግቦች አስራ ዘጠኝ በመቶ ነው ይላል እና እንግዲህ ቅድም ያነሳ ነው ከቆመ ኳስ ድል የሚፈጥረው ሳካ የለም እነ ኦደጋርድ ከጉዳት ነው የተመለሱት ራሱ ሌሎችም ተጫዋቾች እና ማርቲኔሊም በዚህ መልኩ ያነሳል 2023 24 ዘጠና አንድ ግብ ነው እኔም አንተም እንደምናውቀው ከዛ ውስጥ ሀያው ከቆመ ኳስ የተገኘ ነው ይህ ማለት ሀያ ሁለት በመቶ ነው ዴቭ ና ዘንድሮ ያው ዝቅ ብሏል ወደ አስራ ዘጠኝ በመቶ ዝቅ ብሏል ስለዚህ ይህ ግብ እድል የሚፈጠረው ከቆመ ኳስ ነበር ሳካ የለም ሳካ የሚያቀብላቸው እድሎች የሉም ወደሚል ነገር ያመጣል ከሀያ ቫትስን በተመለከተ ሁለት ሺ ሀያ ሶስት ሀያ አራት ነው ወደ ቡድኑ የመጣው ከሁለት ሺ ሀያ ሶስት ጀምሮ አርሰናል አንድ መቶ አርባ ሶስት ጎሎች አስቆጥሯል ሰላሳ ሁለት የግብ ተሳትፏለው ይላል ዴቭ ጎል በማስቆጠርም አሲስት በማድረግም። ይህ ማለት 22.4 በመቶ አርሰናል እሱ ከመጣ በኋላ 22.4 በመቶ የአርሰናል ግቦች ላይ ቀጥተኛ ተሳትፏለው ይላልና ሌላ ትልቅ ያጣው ተጫዋች ይሄ መሆኑን ያነሳል። ኬቨን ደብሮነ በአምና ሲቲ እንግዲህ አራተኛ ተከታታይ የፕሪሚየር ሊግ ዋንጫን ባነሳበት ጊዜ ሰላሳ አምስት ነጥብ ሰባት በመቶ ጨዋታም ብቻ ነው ያደረገው። ግን እጅግ ተጽዕኖ ፈጣሪ የግብ እድሎችን የሚፈጥረው ተጫዋች እሱ እንደነበር ያነሳል። ሀላንድ በጉዳት ምክንያት አልነበረም ወይም በምንም ጉዳት አልደረሰበትም እና እነዚህ ነገሮች ያነሳል። ሊጉን ለማሸነፍ እንግዲህ ሰማንያ ሰባት ነጥብ ሰባት ስምንት ነጥቦችን ማስመዝገብ አለበት እና አርሰናል እዛ ላይ መድረስ ስለማይችል ነው ዘንድሮ ዋንጫውን ማንሳት የማይችለው የሚል እንግዲህ ቁጥሮችን እንደዚሁም የትራንስፈር ማርኬት ላይ ያሉ ነገሮችን አንስተው ተመልክቻለሁ። ዴብ ሳካ እንግዲህ በትራንስፈር ማርኬት ከጫናዎች ምክንያት እንደዚሁ ወደ 24 ጨዋታዎች ሊያመልጡት እንደሚችሉ ቀድሞ ተገምቶ ነበር ይላል። ከሃቫትን 21 ወደ ጋርደን 13 ቤንዋይት 25 ጀሱስ 25 እንግዲህ ጀሱስ ብዙ የመጎዳት ታሪክ አለውና እነሱንም ነገሮች ከግምት አስገብተው ነውና ከወዲሁ ወደዛ ቁጥሮች የተጠጉ ጨዋታዎችን ነሳካ እያመለጣቸው እንደሆነ ያነሳልና ቀይ ካርድና እንግዲህ ጉዳት ዘንድሮ አርሰናል ከዋንጫ ጋር እንዳይገናኝ ምክንያት ናቸው ብሎ እንግዲህ ዲ አትሌቲክ ላይ የተመለከትኩት ጉዳይ ይህንን ያነሳል። ያው የሚጠበቁ ናቸው እንዳልከው የካርዶች ጉዳይ በነጥብ ሰጥተው ከማስቀመጣቸው ውጪ በተለይ የፍለፊት ተጫዋቾቹ ጫና ምን ያህል ከባድ እንደሆነ፣ በተለይ ሳካን ማውጣታቸው ምን ያህል ኪሳራ ውስጥ እንደከተታቸው በደንብ ታይቷል። የሊቨርፑልን ጉዳይ ሳነሳ እንግዲህ ከፊታቸው ትልቁ የሚጠብቃቸው ሽልማት ይኸው የፕሪሚየር ሊግ ሽልማት ነው። ከዛ በኋላ ግን እንዴት ነው አርነ ስሎት ይህን ክለብ ወደ ትልቅ ደረጃ የሚያሸጋግሩት የሚለው ቀጣዩ ዓመት ዝግጅታቸው ከወዲሁ ስለመጀመሩ የሚጠቁሙ ነገሮችን የዳሰሰ ነገር እኔም አትሌቲክ ላይ አይቻለው ጀምስ ፒርስን የጻፈው ጀምስ ፒርስ እንግዲህ ለሊቨርፑል ኢኮ የሚጽፍ ለ14 ዓመታት ያህል እዛ ላይ የሰራ ጋዜጠኛ ነው። አሁን ደግሞ በቅርቡ አትሌቲክን የተቀላቀለ የሊቨርፑል ደጋፊ ጸሐፊ ነው እና በርከት ስለ ሊቨርፑል በርከት ያለ በደንብ ነው መረጃ የሚያገኘው፣ የውስጥ መረጃዎች ከሰሞኑ እንግዲህ ስለ ሊቨርፑል ውጤት ማጣት የሚሰጡ አስተያየቶችን የማይረቡ በሚል ነው እሱ የሚያጣጥላቸው እንግዲህ የሊቨርፑልን የእስካሁን ስኬት ተከታዮች በመድከማቸው እንጂ ጠንካሮች ሊቨርፑሎች በመሆናቸው አይደለም ያሳኩት እስካሁን የሚመጡት የሚል መከራከሪያ ነው ብዙዎች የሚያቀርቡት። እንደውም በቅርቡ ለኮቹም ለአርነስሎት እድለኛ ናችሁ በሚል የተጋጣሚ ወይም ደግሞ ተከታይ ቡድኖችን ጉዳት አሁን የጠቀስ ነው አንዱ አርሰናልን ጉዳይ አንስተው ጠይቋቸው ነበር። እሳቸውም አጣጥለውታል። ይሄ ምኑ ነው ከድለኝነት ጋር የሚያያዘው? በሚል እሳቸው የሚያነሱበት ምክንያት አለ። ግን ይሄ ጋዜጠኛ ጉዳዩ ክለቡ በጉዳት አብዝቶ ያልተጠቃ ከሆነ፣ ሊቨርፑል እንግዲህ ብዙ ጉዳት ያልገጠመው ከሆነ እነዚህ ተጫዋቾችን ፊት አድርጎ ለማቆየት የተደረገውም ጥረት እኮ የጠንካራ ስራ መገለጫ ነው የሚለው እነዚህ ተጫዋቾች ሳይጎዱ ይሄም ቡድን በትልቅ ደረጃ እየጠቀሙት እስካሁን ድረስ ከመጡ ለምንድን ነው ማድነቅ የማንፈለገው? በቀጥሮ ስራ እየሰሩ ነው። ጉዳትን በመከላከልም ረገድ ይሄ ሳይንሳዊ የሆነ ስራ ነው በሚል ነው የሚያነሳው። ግን በጉዳትም ቢሆን ጉዳት ካላችሁ ክለቡ ለተለያዩ ጊዜያት አሊሰንን፣ ኮናቴን፣ ጆታን፣ ብራድሊን፣ ጎሜዝን ማጣቱንም ደግሞ መዘንጋት የለብንም የሚል ሲግኒፊካንት ለሆነ ጊዜ ነው እንደው በሚለው ለሚታይ በደንብ ጫና ሊያሳደር በሚችል መልኩ እነዚህን ተጫዋቾች አጥቷል ነው የሚለው እና መርሳት የሌለብን ደግሞ ይሄ ክለብ ደግሞ ክሎፕንም አጥቷል ነው የሚለው። እሱ እንዲያምናው ምርጥ የዝውውር ትኩረታቸው የሆነው ዙቤ ሜንዴንም ያላስፈረሙበት ምክንያትም መገለጽ አለበት እዚህ ላይ ይላል። እንግዲህ የተጫዋች አሁን በድጋሚ አርሰናል አርሰናል ቢባልም ሪያል ማድሪድ አሁንም ትኩረት እያደረገበት እንደሆነ ትናንት የወጡ መረጃዎች ዴይሊ ሚልን ጨምሮ እየጠቆሙ ነውና የዚህ ልጅ ማረፊያ አመቼም የሚናፍቅ ነው የሚሆነው። ይህን ተጫዋች አምና ፈልገውት አላስፈረሙትም የሚል ጉዳይ ነው ያነሳው እና የዘንድሮ የሊግ ዓመትም ሲጀመር ኬዛም ብቻ ነው ብቸኛ የዋናው ቡድን ተጨማሪ ተጫዋች አድርገው ይዘው የመጡት አስቡት፣ ነው የሚለው እና እንደኔ ሊቨርፑል ከሚጠበቅበት በላይ ስኬትን አምጥቷል ነው እንደውም የሚለው ከሚጠበቅበት በላይ ነው በሀያ ዘጠኝ ጌም አንድ ሽንፈት ነው የገጠማቸው ዘጠና ነጥብ ለመድረስ በቀላሉ እየተንደረደሩ ነው ኤክስጂ ያላቸው ልዩነት ከሌሎች አንፃር ሲታይ ነጥብ ስምንት ነው ነጥብ ስምንት ነው አርሰናል ያለው ኤክስጂ ፕላስ አስራ ዘጠኝ ነጥብ ስምንት ነው ሶስተኛ ላይ የተቀመጠው ኖቲንጋም ፎረስት ፕላስ ሁለት ነጥብ አምስት ነው ነውእና ምርጥ ወይም ደግሞ ጥራት ያላቸው እድሎችን በመፍጠር ረገድ ሊቨርፑል አንደኛ ነው ይላል። ብዙም ደግሞ እድሎችን አያስተናግድም ተጋጣሚዎች ብዙ አይሞክሩበትም ይላል። አርሰናል እንኳን ቀጣይ ዘጠኝ ጌሞችን በድል ቢወጣ አንፊልድ ላይ ሊቨርፑልን የሚገጥምበት እድል መኖሩም ታሳቢ ሆኖ ይላል። ሊቨርፑል ግን የሚፈልገው 16 ነጥብ ብቻ ነው ይላል ከሀያ ሰባቱ 27 ነጥብ ነው። ከዘጠኙ እንግዲህ በሶስት ብትመታው 27 ነጥብ ነው የሚሆነው። ከ27ቱ ሊቨርፑል የሚፈልገው 16 ነጥብ ነው። አርሰናል ሁሉንም ነገር እንኳን ቢያሳካ ሊቨርፑል 16 ነጥብ ማግኘት የሚቸግርበት ምንም ምክንያት የለም የሚል መከራከሪያ ነው የሚያቀርበው። ቫንዳይክ ሁለተኛውን ዋንጫ እንግዲህ ዘንድሮ ካራባውን ማለት ነው ካጡ በኋላ ለሪፖርተሮች ያላቸው ነገር ትክክል ነው ብሎ ያምናል። ምንድን ያላቸው ያኔ ትልቁን ሽልማት ከፊት ለፊታችን እየጠበቅን ነው፣ ያ ይጠብቀናል፣ ምንም ችግር የለም የሚል አስተያየት ሰጥቷቸው ነበር። አዎ፣ እውነቱን ነው የሚል መከራከሪያ ያቀርባል። በእርግጥ ሳምንቱ እንግዲህ አስከፊ ነበር ለሊቨርፑል፣ እኔም አንተም ሁላችንም እንዳየ ነው። ፔሲጂን ወጣቶች፣ ፈጣኖች እና ተለዋጭ ባህሪ ይዘው መምጣታቸው በሁለቱም ጨዋታ በደንብ አሸንፈውታል ብሎ ያምናል ይህም ጋዜጠኛ ኒውካስል ደግሞ ትኩስ ጉልበት ፍሬሽነስን በደንብ ይታይባቸው ነበር፣ የአካል ንክኪ የማይፈሩ ከዛ ውጭ ደግሞ ለውጤት ሙሉ ለሙሉ ከሊቨርፑል በተሻለ የተራቡ ስለመሆናቸው በደንብ አይተናል የሚልን ነገር ያነሳል። በእኔ እምነት ስለዚህ እነዚህን ሁለት ዋንጫዎች ያጣበት ምክንያት ተገቢና በተጋጣሚዎቹ በደንብ ተበልጦ ነው የሚል ነው። እንግዲህ በቃ ምንም ይሄ ከፔናልቲ ከእድል ከምናምን የተባለውን ነገር አያነሳም ተበልጧል በእነዚህ ሁለት ቡድኖች ተሸንፏል ነው የሚለው ግን አሁን ለቀጣይ ዓመት ያለውንም ስራ ደግሞ እዚህ ላይ ማንሳት አለብን ምንድን የተጀመረው ነገር ከፊትለፊታቸው በጎ ነገር አለ ፕሪሚየር ሊጉን በተመለከተ እሱም በደስታ ያጣጥማሉ የሚል እምነትን ይዟል ለውጦች እንግዲህ በክለቡ ግድ ናቸው ነው የሚለው። አምና የያዙትን ይዞ መቀጠል ትኩረት ነበራቸው። አምና ባለው ነገር እንቀጥል ነው፣ በክሎፕ ነገር እንቀጥል ነበር ትኩረታቸው። ጥር ላይም ይኸው ተደግሟል። እንደምታውቀው ምንም ያመጡት ነገር የለም። አሁን ግን ለለውጥና ለመሻሻል ክፍተቶች በደንብ አሉ ቡድን ውስጥ እነሱን ሞልተን እንሄዳለን የሚል የአሰልጣኙም የቦርዱም ሰዎች የክለቡ ባለቤቶችም የስፖርት ኃላፊነት ላይ የተቀመጡ ሰዎችም ይህንን ነው የሚያስቡት። ግብ ጠባቂው ኤሪያ ላይ እንግዲህ መልስ ይፈልጋል። አንድ አመት የቀረው ከህለር ይሄዳል ተብሎ ነው የሚጠበቀው። 25 ሚሊዮን ፓውንድ የሚወጣበት የቫሌንሲያው ማማርዳሽቪሊ ደጋግመት አነሳዋለሁ። ይሄ ተጫዋች ይመጣል ተብሎ ነው የሚጠበቀው ለቦታው እንግዲህ ከአሊሰን ጋር ይፎካከራል ተብሎ ይጠበቃል። ትሬንት እየተሰቃየ ነው ዘንድሮ። ትሬንት ከሄደ ጉዳተኛው ብራድሊ ብቻውን ይቀራል። እንግዲህ ጉዳት ይሄ ልጅ እንዴት እንደሚያጠቃው አይተናል። ስለዚህ በዚህ ቦታ ተጫዋች ይፈልጋሉ። በግራ ቦታም ቢሆን እንግዲህ የቦርን ማውዙን ኬርኬዝን ትኩረት አድርገው እየተንቀሳቀሱ ይነገራል። በጣም በጣም ጥሩ ተጫዋች ነው ቦርን ማውዞች በ15.5 ሚሊዮን ፓውንድ ነው ገዝተውት፣ አሁን በሶስት እጥፍ እና ከዛ በላይ አትርፈው ሊሸጡት የሚፈልጉት ነው የተባለው። እንግዲህ እንደ ሶቦስ ላይ ሁሉ ሃንጋሪያዊ ነው ይሄም ተጫዋች። ሌላው እንግዲህ ጆሬል ሀቶምም ይሄ የኬርኬዝ ጉዳይ ካልተሳካ ሊመጣ የሚችል የግራ ተከላካይ ተጫዋች ነው ተብሎ ይታመናል። የመሀል ተከላካይ እንግዲህ ቫንዳይክ ቆየም አልቆየም የሚያስፈልግበት ሂደት አለ ሊቨርፑል ውስጥ ለምን ኮናቴም የኮንትራቱ የመጨረሻ አመት እየቀረበ በመሆኑ ይሄን መፈጸም ግድ ይላቸዋል ነው የተባለው። ጎሜዝ እንግዲህ አምናም ሊለቅ ተቃርቦ ነበር። ሶ ቫንዳይክ ሰላሳ አራት ዓመት ከፊቱ እየጠበቀው ነው። በቅርቡ እንግዲህ ጁን ጁላይ ላይ ሰላሳ አራት ዓመት ይሆነዋል። ክለቡ የተከላካይ ጥምረቶች ላይ ግድ መስራት አለበት ነው እንግዲህ ሊለቅ የሚችልበት ሂደት ስለሚኖር የሚል መረጃ ወጥቷል። የማይነካ የሚመስለው የሚለው እንግዲህ ስቱዋርት ፔርስ አማካኙ ነው። ጥምረቶች ሰርቷል እስካሁን መረጋጋት ይታያል። ግራቨን ብር 22 ዓመቱ ነው። የተጫዋች ተጎርቷል የሚል መረጃ እየወጣ ነው ከሆላንድ ካምፕ አካባቢ። ሶቦስ ላይ 24 ዓመቱ ነው። ማካሊስተር 26 ዓመቱ ነው። ጆንስ 24 ዓመቱ ነው። ምርቱ ጊዜያቸው ገና ከፊት ለፊታቸው ነው ብዬ አምናለሁ፣ ይላል ይሄ እንግዲህ ጋዜጠኛ። የግራም ጫና መቀነስ ግን ግድ ይላል። በስድስት ቦታ ጀመረ እንግዲህ ስድስት ቁጥር ሚና ነበረው። አሁን ሁለገብ እየሆነ መጥቷል። ጫናው በርክቷል። በቃ ጫናው በደንብ እየታየበት ነው የሚል ነገር እያነሳ ነው እንዶ ተጽዕኖ አልጎላም እንደሚጠበቀው ነው የሚለው የካፕ ተጫዋች ብቻ ሆኖ ነው የጨረሰው ነው የሚለው በሀገሩ ጃፓንም እንግዲህ የሊቨርፑል ቆይታ ጥያቄ እያስነሳ ነው ይላል ከ26 ዓለም ዋንጫ በፊት ለቋሚ እግር ኳስ ሲያለጋ ከክለቡ እንዲወጣ እየመከሩት ነው የሚል ነገር እየወጣ ነው። ከጃፓን በኩል ኤሌ ጥሩ ተሰጥቷል ነው የሚለው በሊጉ ለ101 ደቂቃዎች ብቻ ግን የተጫወቱ ይህም ተጫዋች ጉዳት ያጠቀዋል። እርሱና ኤንዶን በተሻለ መጠቀም ካልቻሉ መሄዳቸው ክለቡን ለቆ አይቀርም የሚል እምነት አለው ስቱዋርት ፒርስ። ሌላው ተጫዋች እንግዲህ ሌሎቹ የሚነሱት የማጥቃቱ ጉዳይ በተመለከተ ነው። የማጥቃት መስመሩ መስተካከል አለበት የግድ ነው፣ ዘንድሮ ነው ደግሞ መስተካከል ያለበት ይላሉ ሁሉም። የሳላ ሁኔታ አሁንም አልለየለትም። የተጫዋች ኮንትራት መፈረሙ አለመፈረሙ አልታወቀም። እርሱን መተካት እንግዲህ ከባዱ ከባዱ የክለቡ የቤት ስራ ነው ይላል ይሄ ጋዜጠኛ። 32 ጎል 22 አሲስት በ43 ጌሞች አድርጓል። ዘጠኝ ቁጥር ተጫዋች መግዛት ሌላው ጉዳይ ነው። ኖኔዝ መልቀቋ አይቀርም ነው እየተባለ ያለው ጆታም ውጤታማ አይደለም አሁን የሚል ነገር እየተነሳ ነው። በቅርብ ጊዜ ኑኔዝም እንግዲህ በ13 ጨዋታ አንድ ጎል ነው በቅርቡ ያገባው። እንዳየኸው ጆታ ባለፉት አስር ጨዋታዎች ደግሞ ምንም ጎል አላገባም። ዲያዝም ቢሆን ለብዙ ጊዜያት ጥሩ ቢሆንም በብዙ አጋጣሚዎች ጥሩነቱ ቢታይም እርሱም ግን ይለቃል የሚል የጥርጣሬ ወሬ አለ። ይህም እየተነሳ ነው ያለው ነው የሚለው ጋዜጠኛው። ጋክፖም ቢሆን እንደ ዲያዝ ከሰሞኑ ጥሩ አይደለም። ከጉዳቱ በፊት 16 ጎሎች አስቆጥሮ ነበር፣ አሁን ተቸግሯል። የዚህ ላይ ብቃት እንግዲህ ያው መልሶ መምጣቱ አይቀርም ከጉዳት ጋር የተያዘ እንደሆነ አምናለሁ ይላል ኬዛ ለ25 የፕሪሚየር ሊግ ደቂቃ ብቻ ነው ዘንድሮ የተጫወተው። ይህም እንግዲህ ምንም እየጠቀመ አይደለም ክለብ ውስጥ ነው የሚለው። ስለዚህ አማካኝ መስመር ላይ እንግዲህ የሚለቁ ተጫዋቾች ካሉ መተካታቸው ግድ ነው የሚለውን ነገር ያነሳል። ሊቨርፑል 57 ሚሊዮን ፓውንድ እንግዲህ ከታክስ በፊት አምና ከሰርኩ ብሎ ሪፖርት አድርጓል። በቅርቡ እንደሰማኸው የተጫዋቾች ደሞዝ ግን በሊጉ ሁለተኛ ደረጃ ላይ ነው የሚገኘው። በክፍያ ሊቨርፑል 386 ሚሊዮን ፓውንድ ይከፍላል። ተጫዋቾች ደሞዝ አመታዊ ከሲቲ ቀጥሎ ነው የመጣው። እንግዲህ ሲቲ 4126 ሚሊዮን ፓውንድ ነው የሚከፍለው ዩናይትድ ሶስተኛ ነው፣ 364 ሚሊዮን ፓውንድ ነው የሚከፍለው። ቸልሲ አራተኛ ነው፣ 337 ሚሊዮን ፓውንድ ነው የሚከፍለው በአመት ለደሞዝ አርሰናል ቀጥሎ ይመጣል 300 27 ሚሊዮን ፓውንድ ነው የሚከፍለው። አምስተኛ ላይ ነው የሚገኙት እንግዲህ የደሞዝ ጉዳይ እንዳለም ቢሆን ከታክስ በፊት ከሰርኩ ያለውን ገንዘብ እንዳለም ቢሆን ሊቨርፑል ግን ብዙ ያገኛቸው ነገሮች አሉ። የሚያገኛቸውም ነገሮች አሉ ተብሎ እየተጠበቀ ነው። የቻምፒየንስ ሊግ ተሳትፎ፣ የተለያዩ ኮሜርሻል ገቢዎቹ እያደጉ መሆናቸው ከአዲዳስ ጋር በትጥቅ ጉዳይ ላይ ከፍተኛ ምንድ ነው ስምምነት መፈጸሙና ይህም ወደ ካዝናው የሚገባ መሆኑ። ከዛ ውጭ ደግሞ አሁን ክረምት ላይ በኛ በኢትዮጵያ ክረምት ላይ የሩቅ ምስራቅ ጉዞ ያደርጋል። እንግዲህ የቀድመ ውድድር ዝግጅት ለዛም ደጎስ ያለ ገንዘብ ቀርቦለታል። እሱም እንግዲህ ለክለቡ መጥቀሙ በትልቁ ይታያል ተብሎ ነው የሚጠበቀው። ነገሮች ከፊት ለፊታቸው ጥሩ ቢሆኑም ግን ሊቨርፑሎች ቤት በዘፈቀደ የሚፈጸም አንዳችም ነገር የለም፣ ሁሉም በጥንቃቄ ይከውናል። ሌሎችም እንግዲህ የራሳቸው ቅድ አካል የሆኑ ተጫዋቾችን አምጥተው ስኬታማ ጉዞን ያደርጋሉ ተብሎ ነው የሚጠበቀው። ነገር ግን ሊቨርፑል ቤት እንግዲህ የፕሪሚየር ሊግ ዋንጫ መጠበቁ እንዳለም ሆኖ ከፊት ለፊት ክለቡን ለማጠናከር የአርን ስሎትም እንግዲህ የመጀመሪያ ፈራሚ የሆኑ ተጫዋቾች መጥተው ሰውየው ከነዚህ ተጫዋቾች ጋር የሚፈጽሙት ነገር በሂደት በስኬት ይታያል ተብሎ ነው የሚጠበቀው። እንቅስቃሴዎች በትልቁ ተጀምረዋል ይላል እንግዲህ መረጃው አካል ትክክል። ዴቭ ጀምስ ፒርስ ጥሩ ነገሮችን ያነሳው የሪያን ራቨንበርግን ጉዳይ ስታነሳ ነበረ። ከስፔን ጋር ከሚደረገው የኔሽንስ ሊግ ጨዋታ ውጪ ስለመሆኑ እየተነገረ ነው የሚገኘው ዴቭ። ይህ ተጫዋች እያንዳንዱን ጨዋታ በሊቨርፑል ጀማሪ እንደሆነ እናውቃለን። ግን ደግሞ ባለፉት ጥቂት ጨዋታዎች የመውረድ ነገርን ጫናዎች በጣም የመብዛታቸው ነገር ተመለከተናል። እንደውም አንድ ቁጥር እየተመለከትኩ ነበር የመጀመሪያዎቹን ጨዋታዎች ምንም ደቂቃ አይነኩበትም፣ ሁሉንም ይጫወት ነበር። ዴቭ ባለፉት አምስት ጨዋታዎች ግን አንድ ጨዋታ ብቻ ነው ዘጠና ደቂቃ ጨርሶ የወጣው የሚል ነገር አለ። እና ይሄ ከአቋም መውረድ ጋር እረፍት ከመስጠት ጋር የተገናኘ እንደሆነ ተመለከተናል። በኒውካስሉም ጨዋታ፣ በቻምፒየንስ ሊጉም አሰልጣኝ ቀይሮ ሲያስወጡት የተመለከትነው ጉዳይ ነው። የዲያዝ እና የኑንዬዝን ጉዳይ አንስተሃል። ሁለቱ የሚወጡ ይመስላል። ዴቭ አሁን ሊቨርፑል መስራት ያለበት የሳላ ቦታ ላይ ነው እንጂ ጉዳት አለባቸው ይታወቃል። ጋክፖ እና እንደዚሁም ደግሞ በሳላ ቦታ እንዲጫወት ያመጡት ፌዴሪኮ ኬዛ በግራ በኩል መጫወት ይችላሉ እና እዛ ሳላ ቦታ ላይ የሚጫወት አንድ ተጫዋች ላይ ትኩረት ቢያደርጉ የሚል መልከታ ነው፣ እና ይሄን ለማንሳት ነው። ደፍ አመሰግናለሁ። በአካል እንግዲህ ክፍራትና ክፍራን የችዲ ስፖርቶች ነበረን። ዩቲዩብ ላይ እንዲሁ ሬዲዮ ላይ ተከታተላችሁን ለነበረን ቆይታ ለዛሬው ከልብ ከልብ እናመሰግናለን። ቅዳሜ ጠዋት ደግሞ እንግዲህ እንመጣለን። በተለያዩ አዳዲስ ጉዳዮች፣ የዝውውር ጉዳዮች ከእናንተ ጋር ቆይታ እናደርጋለን። ለዛሬው አበቃ። በአካል አመሰግን መልካም ጊዜ ብያለሁ። ባባይ ሰላም ሁን፣ መልካም ጊዜ ደይ ብላንተ